ሰላም ለናንተ ይሁን፣ ውድ ቤተሰቦች እንደምናላችሁም። ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን እናስታውቃችሁም። ከወልቃይት ሰማይ ስር ብዙ እያነጋገረ ይገኛል። የወልቃይት አማራ ከወንድም አማራ ተገንጥሎ መብቱን ተነጥቆ ለ28 ዓመታት ወያኔን አገዛዝ የሚዘገንን ግፍ ተፈጽሞበታል። አሁን ግን የወልቃይት አማራ ግዛት በመላው አማራ መስዋዕትነትና በወቅቱ በነበረው ተመልሷል። በዛሬው ዕለት ግን ጭና፣ ማይካድራ ወዘተ የተጨፈጨፉትን ረስቶ ገዳይም አስገዳይም መሪ ነጣቂም ፈርሶም ሰጪም በአንድ ወንበር በወልቃይት ሰማይ ስር እየመከሩ ይገኛሉ። ምክራቸው ምን ይሆን? ለአማራውም ሆነ ለትግራዩ የሚጠቅመው ምንድነው? የሚለውን ዝርዝር አድርገን የምናስደምጣችሁ ነው የሚሆነው። በሌላ በኩል የአማራ ፋኖ ብሔራዊ ኃይልን መረጃ እንመለክታለን። አሁንም በወሎ ና በጎንደር ቀጠናዎች ውጊያዎች እየተካሄዱ ይገኛሉ። የመከላከያ ሰራዊት ከፋኖ ኃይሎች እያደረጉት ያለው ውጊያ አሁንም እየቀጠለ ሲሆን፣ በወሎ ቀጠና ልጅያሱ ኮር የጎፍ ክፍለ ጦር ታላቅ ድል ወስዷል ተብሏል። ትሰሙታላችሁ። በሌላ በኩል የሽመልስ አብዲሳ የሸገር ሲቲውን ግፍ እንመለከታለን። እነ ሽመልስ አብዲሳ በሸገር ከተማ ነዋሪ ላይ ከአቅም በላይ የሆነ ክፍያና መዋጮ እየጣሉ እንደሆነ መረጃዎች ይጠቁማል። ይህንን ለምን ማድረግ አስፈለጋቸው የሚለውን በስፋት የምንመለከተው ሲሆን ወዲህ ደግሞ በተመሳሳይ ዜና የወልቀይጠ ገድ ህዝብ የማንነት ጥያቄ በህጋዊና በፍትሐዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርም አቶ ጌታቸው ረዳ ተናግሯልም። አቶ ጌታቸው ረዳ በትላንቱ ምክክር ላይ በነበሩበት ወቅት ከኮሎኔል ደመቀ ዘውዱ እንዲሁም ከአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት አረጋ ከበደ ጋር ተወያይተዋልም። በነበራቸው ውይይትም ሰላማዊ መንገድ ብቻ መፍትሄ ይሆናል ብለው ተናግረዋል። የምትሰሙት ነው የሚሆነው ወዲህ ደግሞ በትግራይና በኤርትራ ህዝቦች መካከል የተፈጠረ ያለውን የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል የሰራው ነው ሲል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 ማንነቱ ተመልሷልም በዛሬ ሎት ግን ያሁሉ ጭና ማይካድራው ዘተ የተገደሉ ተረስቶ ገዳይም አስገዳይም መሪ ነጣቂም የፈረሰ ሰጪም በአንድ ወንበር ከወልቃይት ሰማይ ስር መተማ ላይ ስለ ወልቃይት በድጋሚ እየመከሩ ነው ፋኖ የወያኔ ተላላኪ ነው የሚለው ብራዴን ከወያኔ ጋር በአንድ ላይ ቁጭ ብለውም እየመከረ ይገኛል። ይህን ጉዳይም ብዙዎቹ እየተቀባበሉት ይገኛሉ። ይህ በእንዲህ እንዳለም የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና በፍትሐዊ መንገድ መመለስ አለበት ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ የኔ የተናገሩት ሰኔ 16 ቀን 2017 ዓ ም አማራ ክልል ፕሬዚዳንት አቶ አረጋ ከበደ እንዲሁም ከአካባቢው አመራሮች ጋር በመሆን በሆመራ ከተማ ኗሮች ጋር በተደረገ ውይይት ወቅት መሆኑን ካሚኮ የተገኘው መረጃ ያሳያል። የማንነት ጥያቄ መኖሩ እናምናለን ሲሉ አቶ ጌታቸው ተናግሯል ያለው ዘገባው፣ ጥያቄው ግን በሕጋዊና በፍትሃዊ መንገድ መመለስ አለበት ማለታቸውንም አስታውቋልም። ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባል ሲሉ አቶ ጌታቸው ተናግሯል ያለው የአሚኮ ዘገባም፣ ጥያቄው የግለሰብ ጥያቄ ባለመሆኑ የህዝብ ድምጽ መሰማት ይገባል ማለታቸውንም አካቷልም። ይህ ህወሓት መሪዎች የትግራይ ህዝብ ፍጹም የተለያዩ አካላት መሆናቸውን ተናግረዋልም ያለው ዘገባው፣ ሰላም ለመፍጠር ሁለቱን አካላት ለየብቻ መመልከት ጠቃሚ ነው ሲሉም መግለጻቸውንም አስታውቋልም። ሰው ከመሬት በላይ ከፍ ብሎ መታየት ወልቃይት የተነዝበንም ህዝቤ ነው ብሎ መቀበል ይገባል ማለታቸውን ዘገባ አመላክቷል። ይህ የአማራ ክልል ፕሬዚዳንት አቶ አረጋ ከበደ በበኩላቸው የወሰና ማንን ጥያቄ ጉዳይ በብረትና በጉልበት ለመፍታት ማሰብ ተገቢ አይደለም ሲሉ በመድረኩ ላይ ተናግረዋል። የወሰን ማንን ጥያቄ ጉዳይ በብረትና በጉልበት አይሆንም ያሉት ዘገባውም፣ በየትኛውም ወገን በኩል ጉዳዩን ዘላቂ ሰላም በሚያመጣና ህጋዊ ቅቡነት ባለው መንገድ መፍታት ይገባል ብለዋል። ጉዳዩን ከመሰረቱ መፍታት የሚቻለው ከጉልበት ይልቅ ሰላማዊ አማራጭን በመጠቀም ነው ሲሉም ይህ የአማራ ክልል ፕሬዚዳንት ተናግረዋል። የሶማን ራይት ሰዎች በወጣው ሪፖርት ላይም ስማቸው ተጠቅሶም ከአካባቢው ማንነት መሰረት ያደረገ ወንጀል ሰርቷል በማለት ክስ የቀረበባቸው ኮሎኔል ደመቀ ዘውዱም በውይይቱ ላይ ከክሉ ፕሬዚዳንት አቶ አረጋ ከበደና ከጌታቸው ረዳ ጋር ተቀምጠው በውይይቱ መሳተፋቸውን ዘገባው ጠቁሟልም። ኮሎኔል ደመቀ በውይይቱ ላይም በሰላማዊ የትግራይ ህዝብ ላይ ችግር እንዲፈጠር አንፈልግ ማለታቸውን የጠቆመ ዘገባው የወልቃይት ጠገዴን ህዝብ ለዘመናት ጥያቄ በአግባቡ መፍታት ይገባዋል፣ ጥያቄውም ህጋዊና ሀገራዊ መልስ ያሻዋል ማለታቸውን አካቷልም። የወሰን ማንነት ኮሚቴው የሚያነሳው ይህ ጥያቄ በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዲያስከትል በጥንቃቄ ሊታይ እንደሚገባም አስታውቋል። በሌላ መረጃም የሽመልስ አብዲሳን ግፍና ዘመቻ እንመለከታለን። የሸገር ሲቲውን ግፍ እንመለከትም። የሸገር ከተማው ግፍና ህዝቡ አሁንም በብዙ እያነጋገረ ይገኛል። እነ ሽመልስ አብዲሳ በሸገር ከተማ ነዋሪ ላይ ከአቅም በላይ የሆነ ክፍያና መጓጮን እየጣሉ ነው። እነ ሽመልስ አብዲሳ በኦሮሚያ ክልልና ሸገር በሚል ከአዲስ አበባ ጭምር ቆርሰው ባወቀሩት ሸገር ሲቲ በተባለው ከተማ ነዋሪው ከፍተኛ ምሬት ውስጥ እንዲገባ እየተደረገ ነው ተብሏል። እንዲህ አይነት መሬት ውስጥ እንዲገባ ከሚደረግባቸው ምክንያቶች መካከል ደግሞ ማቆሚያ አልባ መጓጮዎች፣ ህገወጥ ክፍያዎች፣ ሙስናና ዝርፊያዎች በሚሊሻና በጸጥታ ኃይል ማስፈራራት እንዲሁም ሰውን በማንነቱ በቋንቋው ለይቶ መጮቋን ይጠቅሳሉ። የሸገር ከተማ ነዋሪ የሆኑት አንዳስታ ሰጪም ባደረሱ መረጃ መሰረትም ከ2016 ዓ ም ጀምሮ በጉልበትና በማስፈራራት ህዝቡ የክፍላቸው የግል ክፍያዎች ቁጥር ስፍር የላቸውም ብሏል። ለኦሮሚያ ስፖርት ክለቦች 500፣ ለቀይ መስቀል ማህበር 500፣ ለኦሮሚያ ልማት 1000 ብር፣ ለሚሊሻ ጽህፈት ቤት 2000 ብር፣ ለሚሊሻ ዩኒፎርም 400 ብር፣ ለአዲስ አበባ ሬቻ 300፣ ለቡራዩ ሬቻ 500 ለልጆች ትምህርት ቤት ምገብ 1600 ብር፣ ለስፈር ጥበቃ በየወር 400፣ ለባህላዊ ፍርድ ቤት 300፣ ለወጣቶች ሙያ 500፣ ለቡሳ ጎና ፋ 400፣ ለመሬት ግብር እንዲሁም ለግድግዳ ጣሪያ 7650፣ ለትምህርት ቤት ግንባታ 1000 ብር፣ ለሴቶች ሊግ 300፣ ለጤና መደን 1630 ብር፣ ለመንገድ 1000፣ ለጋቸና ሲግና አሰልጣኞች ደግሞ ዩኒፎርምና ምረቃት 500፣ በአፈሳ ለተያዙ ወጣቶች ማሰልጠኛ መዳረሻ ደግሞ 25000 ብር ተከፍሏል ብሏል። እነዚህ የታወቁ የተገለጹ ክፍያዎች ሲሆኑ ሌሎች በግድና ከህግ ውጭ የሚፈጸሙ ክፍያዎች ደግሞ በርካታ መሆናቸውን አስተያየት ሰጪዎቹ ተናግረዋል። በዚህም ህዝቡ መክፈል ከሚችልበት አቅም በላይ ደረሰ ሲሆን መክፈል ያልቻሉ ሰዎች ችግራቸውን ሲናገሩም ለቀህ መሄድ ትችላለ የሚል ምላሽ እንደሚሰጣቸውን የሰማ ነው። በሌላ መረጃ የአማራ ክልሉን ሰሞነኛ ውጊያ እንመለከታለን። የአማራ ፋኖ ብሔራዊሎና መከላከያ ሰራዊት አሁንም ውጊያ ላይ ናቸው። በተለይም ደግሞ የመከላከያ ሰራዊትና ራሱን ጥምር ጦር ብሎ የሚጠራው የመከላከያ ስብስብ በደቡብ ወሎ ዞን ወረይሉ ወረዳ ቁሌ ከንቢ ከተማ ህዝብ ሲያሸበር፣ ሲዘርፍና ሲያንገላታ የቆየ ቢሆንም አሁን ላይ ግን በኦፕሬሽን ተገሏል ተብሏል። ክፍለ ጦሩ ዛሬ 172017 ዓ ም ከጠዋቱ 12 ሰዓት ገደማ ወደ ጠላት ምሽግ ተስበው በመጠጋት ለሰዓታት ለተደረገው ውጊያም የወረይሉ ወረዳ ሆድ አደር ሚሊሻን ጠርናፊ በነበረውን ሰለሞኑን በመያዝ ገቢ ተደርጓለም። ውጊያዎቹ አሁንም እየቀጠሉ ሲሆን በጎንደርም እንደዚሁ የቀጠለ ይገኛል። መከላከያ አሁንም በደፈጣ እንዲሁም ደግሞ አንዳንድ ቦታዎችን ይዞ በሞርታር እየመታ ሲገኝ አሁን ላይ የሰላማዊ ዜጎች ህይወት በጣም እያሳሰበ እንደሚገኝ የሚወጡ መረጃዎች ይገልጻሉ። በሌላ መረጃ በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ማለቱን ህዋት ገለጸ። ተመሳሳይ ግንኙነቶች ከሌሎች ጎረቤት ሀገሮች ጋርም ይኖራል ብሏል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ስነት በምርጫ ቦርድ የተሰረዘው የህዝባዊ ወያነ ሓርነት ትግራይ ህዋት ሊቀመንበር ደብረጽዮን ገብረ ሚካኤል ገልጸዋል። ደብረጽዮን ተመሳሳይ ግንኙነቶች ከሌሎች ጎረቤት ሀገራት ጋርም እንዲፈጸም ለማድረግ ትኩረት ሰተን አስፈለገ የጥረት ለማድረግ ልንረጋግጥ እንወዳለን ብሏልም። የህዋ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይህን የተናገሩት የክልሉን ሰማዕታት ለ37ተኛ ጊዜ ለማሰብ በሓውዜን ከተማ በተካሄደው በስነ ስርዓቱ ላይ ባስተላለፉት መልእክት ነው። ሊቀመንበሩ ደብረጽዮን በተጨማሪም በመልእክታቸው የፕሪቶሪያ ሰላም ስምን በርካታ ጉዳዮች አልተፈጸሙም ብቻ ሳይሆን ስምምነቱ ተጠቅለው የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ እየሄደ ይገኛል ሲሉም አሳስበዋል። በመጨረሻም ኢራንን እንመለከታለን። የእስራኤል ጦር ዛሬ ማክሰኞ ጠዋት እንዳስታወቀው ተዋጊ ጀቶች በምዕራብ ኢራን በሚገኙና በእስራኤል የጥቃት በመሰንዘር ተዘጋጅቶ በነበሩ የሚሳኤል ማስወንጨፊያዎች ላይ ስኬታማ የአየር ጥቃት ፈጽሞ አልፏል። የእስራኤል መከላከያ ሰራዊት በወጣው መግለጫ ምናም ተያይዞ በለቀቀው ቪዲዮ መሰረት ጥቃቱ ያነጣጠረው በእስራኤል ለመተኮ ተዘጋጅቶ በነበሩ ማስወንጨፊያዎች ላይ ነው ብሏል። ቪዲዮዎቹ በርካታ ኢላማዎች ሲመቱና ሲፈነዱ ያሳያል። ጦሩም እነዚህ ማስወንጨፊያዎች ሙሉ በሙሉ መውደማቸውን አረጋግጦ አልፏል። ይህ ጥቃት የተፈጸመው ፕሬዚዳንት ትራምፕ በእስራኤልና በኢራን መካከል የአስራ ሁለቱ ቀን ጦርነት ማብቃቱን የተኩስ አቁም ስምምነት ላይ መድረሱን ካወጁ ከሳታት በኋላም ነው። ሆኖም የኢራን የውጭ ጉዳይ ሚኒስትር ምንም አይነት ስምምነት አለመኖሩን በመግለጽ እስራኤል ጥቃት እስካላቆመች ድረስ የአጸፋ ምላሹ እንደሚቀጥል አስታውቋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።